ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት አለም ዳርቻ ሁሉ እንደምን ቆያችሁን አንድ አዲስ መረጃ መላው አለምን ያጥለቀለቀ መረጃ አለና ይህ መረጃ ለእናንተ ልናደርስ ነው እንግዲህ መላው አውሮፓን ሸብረክ ያደረገ የአየር ንብረት ለውጥ አለ ግማሹ ጎርፍ ነው ግማሹ ደግሞ ከባድ ሙቀት ነው በጣም በርካታ ሰው እያለቀ ነው ያለው ማለት ነው ይሄ በጣም ዘግናኝ የሆነ ክስተት ነው የአየር ንብረት ለውጥ እንግዲህ በተለይ ደግሞ 2025 በፈረንጆቹ ማለት ነው ገና ከዋዜማው ጀምሮ እጅግ በጣም ፈታኝ የነበረበት ጊዜ ጊዜ ነው። አሁን ደግሞ ነገሮች የተባባሱን ያሉት ጣሊያን እና ፈረንሳይ እንዲሁም ሌሎች ሀገራት፣ መላው አውሮፓ በሚባል ደረጃ የኛንም አፍሪካ ጨምሮ በጣም ከፍተኛ የሆነ የአየር ንብረት ለውጥ እየተፈተነች ነው ዓለም። ይህ መረጃ ጠቃሚ ነው ብለን ስላመንን ጊዜያችንን የሚዋጅ ስለሆነ ነው ለእናንተ ያመጣነው። ሰዎችን ያልተቀላቀላችሁ አድመስ ተመልካቾቻችን ሰብስክራይብ በማድረግ የደወሉ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረ ስጦታችሁ፣ በላይክ በኮመንት በሼር እስከ መጨረሻ አብራችሁን ዝለቁ። መረጃውን ካክሱም ቲዩብ ኒሮ ማንጸጊያ ደረሳችኋለሁ። ሰናይ ቆይታ ያመላችሁ አውሮፓንና አለምን ያጠቃው የአየር ንብረት ቀውስ አስደንጋጭ ታሪክ ነው ይህ የምንነግራችሁ። በፈረንሳይ ጣሊያንና መላ አውሮፓ ግማሽ አህጉሩ በጎርፍ ሲጠቃ፣ ግማሹ ደግሞ በከባድ ሙቀት እየተቃጠለ ነው። የአየር ንብረት ቀውስም ሞትን ውድምትንና መፈናቀልን አስከትሏል። በተለይ ደግሞ ዛሬ እና በዚህ ሳምንት የተከሰቱ ክስተቶች ከዘጋርዲያን ዩሮኒውስ እና ሌሎችም የሚዲያ ምንጮች የተገኙ መረጃዎች እንደሚያሳዩት ክስተቱ እጅግ ዘግናኝና ከሰው ልጅ አቅም በላይ የሆነ ነው። ይህም የዓለም አቀፍ ተጽዕኖዎች የሰው ልጅ መከራና የወደፊት ተስፋውን እንድንቀኝ አድርጎናል። በ2025 የበጋ ወቅት አውሮፓ በከባድ አየር ሁኔታ ተጽዕኖ ስር ወድቃለች። በፈረንሳይ፣ በጣሊያን፣ በጀርመንና በሌሎች ሀገሮች ያልተለመዱ ከባድ ዝናቦች መንገዶችን በጎርፍ ሲያጥለቀልቁ ታይተዋል። በፈረንሳይ ሰሜናዊ ክልሎች እንደ ኖርማንዲ እና ፒካርዲ የወንዝ ጎርፍ ቤቶችንና ንግዶችን ሰልቅጧል። በጣሊያን በተለይ ደግሞ በቪኒቶ እና በሎምባርዲ ክልሎች የፖ ወንዝ መጥፋቱ በሺዎች የሚቆጠ የሚቀሩ ሰዎች መፈናቀልን አስከትሏል። በዩሮኒውስ ዘገባ መሰረት ከአውሮፓ ውስጥ ቢያንስ 25 ሰዎች በጎርፍ ምክንያት ህይወታቸውን አጥተዋል። ከ1000 በላይ ሰዎች ከቤታቸው ተፈናቅለዋል። የመሰረተ ልማት ውድመት ተከስቷል። ድልድዮችም፣ የተበላሹ የባቡር መስመሮች፣ በቢሊዮን ዶላሮች የሚቆጠር ጉዳት አስከትሏል። በጀርመን የራይን ወንዝ መጥፋቱ የንግድ መርከቦች እንቅስቃሴን አቁሟል። ይህም የአውሮፓ አቅርቦት ሰንሰለትን ተግባራዊነት አደጋ ላይ ጥሏል። ዘጋርዲያን እንደዘገበው በአውሮፓ ህብረት ውስጥ ያለው የጎርፍ ቀው የአየር ንብረት ለውጥ ተጽዕኖን የሚያሳይ ማስረጃ ነው። ይህም የአውሮፓ መሠረተ ልማትና ኢኮኖሚ አደጋ ያቀጥሉበታል። በስፔንና ፖርቹጋል የጎርፍ መጥለቅለቅ የግብርና ውጤቶችን ያበላሸ ሲሆን ይህም የምግብ እጥረትን አስከትሏል። ከጎርፉ በተቃራኒ የአውሮፓ ደቡባዊ ክልሎች በከባድ ሙቀት ማዕበል እየተናጡ ነው። በጣሊያን ደቡብ እና በግሪክ የሙቀት መጠኑ 45 ዲግሪ ሴልሺስ ደርሷል። ይህም በታሪክ ተመዝግቦ የማይታወቅ አስፈሪ ክስተት ነው። በስፔን የሙቀት ማዕበል የጫካ እሳቶችን አስነስቷል። ዋይልድ ፋየር እንደማለት ነው። በሺዎች የሚቆጠሩ ሄክታሮች መሬቶችን አቃጥሏል። በፖርቹጋል በሙቀት ምክንያት የሞቱ ሰዎች ከቁጥር 50 በላይ ደርሷል በተለይ በአረጋውያን ና በልጆች ላይ ከፍተኛ ተጽዕኖ አሳድሯል በርካቶችም እያለቁ ነው በዩሮኒውስ ዘገባ መሰረት የሙቀት ማዕበል በአውሮፓ ውስጥ የሆስፒታል መግቢያዎችን 20 ጨምሯል የጤና እንክብካቤ ስርዓቶች ላይ ደግሞ በእጅጉ ጫና አሳድሯል የሙቀት ማዕበል የአውሮፓ ኢኮኖሚን በተለይ የግብርናና እና የቱሪዝም ዘርፎችን ከፍተኛ ጉዳት እያደረሰ ነው በጣሊያን የወይን እርሻዎችና የወይራ ተከላዎች በሙቀት ምክንያት ጉዳት ደርሶባቸዋል ይህም የምግብ ዋጋ መጨመርን አስከትሏል በግሪክ የቱሪዝም ኢንዱስትሪ የአገሪቱን ኢኮኖሚ ዋነኛ መሰረት በሙቀት ማዕበል ምክንያት በተሰረዙ ጉዞዎችና በተዘጉ መዳረሻዎች ከፍተኛ ጉዳት እያስተናገዱ ነው። የአየር ንብረት ለውጥ አሁን የአውሮፓን ኑሮ በቀጥታ እየቀየረ ነው። የአየር ንብረት ቀውስ ተጽዕኖ ከአውሮፓ አልፎ በዓለም ዙሪያ ይታያል። በእስያ በተለይ በህንድ እና በባንግላዴሽ የሞንሱን ዝናቦች ከመጠን በላይ ጎርፍ አስከትለዋል በሚሊዮኖች የሚቆጠሩ ሰዎች በመፈናቀልና በመቶዎች የሚቆጠሩ ሞትን በማስከተል። በአፍሪካ በሳሃራ በረሃ አካባቢ የሙቀት መጠኑ መጨመሩ የውሃ እጥረትን አባብሷል። ይህም የምግብ ዋስትናን አደጋ ላይ ጥሏል። በሰሜን አሜሪካ በተለይ በካሊፎርኒያ የጫካ እሳቶችና የሙቀት ማዕበል በሺዎች የሚቆጠሩ ሰዎች ከቤታቸው እንዲፈናቀሉና እንዲሞቱ አድርጓል። በኤክስ ላይ ያሉ መልእክቶች እንደሚያመለክቱት የአየር ንብረት ቀውስ ዓለም አቀፍ የአቅርቦት ሰንሰለቶችን እያቋረጠ ነው፣ በተለይ የአየር ጭነትና የግሎባል ሎጂስቲክ ተግባራትን በመግታት። የአየር ጭነት ኢንዱስትሪ በተለይ በአውሮፓና በሲያ በከባድ የአየር ሁኔታ ምክንያት ከፍተኛ መዘናጋትን ገጥሞታል። በአውሮፓ ህብረት የአውሮፕላን መጥፋትና የአየር ማረፊያ መዘጋት የአቅርቦት ሰንሰለቶችን አደጋ ላይ ጥሏል። በኤክስ ላይ ያሉ መልእክቶች እንደሚያሳዩት የአየር ንብረት ቀውስ በግሎባል ንግድ ላይ ከፍተኛ ተጽዕኖ እያሳደረ ነው፣ በተለይ በአውሮፓና በሲያ ከሩሲያ መካከል ያየው የአየር ጭነት ተግባራቶች። የአየር ንብረት ቀውስ በሰው ልጅ ላይ ከፍተኛ መከራን አስከትሏል። በአውሮፓ በጎርፍና በሙቀት ማዕበል ምክንያት በሺዎች የሚቆጠሩ ቤተሰቦች ቤታቸውን ትተዋል። በፈረንሳይ የነፍስ አድን ቡድኖች በጎርፍ ውስጥ የተጠመዱ ሰዎችን ለማዳን በተጠንቀቅ ሲሰሩ እየታዩ ነው። በጣሊያን በቬነስ የተጥለቀለቁ መንገዶች ነዋሪዎች በጀልባ እንዲንቀሳቀሱ አስገድዷቸዋል። በግሪክ የሙቀት ማዕበል በሽታዎችን አባብሷል። በተለይ በተጋላጭ ማህበረሰቦች ላይ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የአየር ንብረት ቀውስ ምክንያት ተፈናቅለዋል፣ ሞተዋል። ይህም የዓለም አቀፍ የስደተኞች ቀውስን አባብሷል። በአፍሪካና በእስያ የአየር ንብረት ተጽዕኖች የምግብና የውሃ እጥረትን አስከትለዋል። ይህም በማህበረሰቦች መካከል ግጭቶችን አባብሷል። በባንግላዴሽ የጎርፍ መጥለቅለቅ በሚሊዮኖች የሚቆጠሩ ሰዎችን አፈናቅሏል። ይህም የሰብዓዊ እርዳታ ፍላጎትን ከፍ አድርጎታል። የአየር ንብረት ቀውስ አሁን የሰው ልጅን ህልውና በቀጥታ እየፈተነና ዘግናኝ ወደሆነ ሁኔታ እየገፋው ነው። የአውሮፓ የአየር ንብረት ቀውስ በዓለም አቀፍ ሰፊ ሽፋንን አግኝቷል። ዘጋርዲያን የአውሮፓን የጎርፍና የሙቀት ማዕበል ተጽዕኖችን በመግለጽ የአየር ንብረት ለውጥ በአስቸኳይ እርምጃ እንደሚያስፈልግ አጽንዖት ሰጥቶ ዘግቧል። ዩሮኒውስ የአውሮፓን ህብረት መሪዎች የአደጋ መከላከያ ስርዓቶችን ለማጠናከር እንዳቀዱ ዘግቧል። ነገር ግን ተቾች ይህ በቂ ላይሆን እንደሚችል ይከራከራሉ። በኤክስ ላይ የአየር ንብረት እንቅስቃሴ ተሟጋቾች የአውሮፓ ቀውስ እንደ ማስጠንቀቂያ በመጠቀም የካርቦን ልቀትን ለመቀነስና የአረንጓዴ ኤነርጂ ኢንቨስትመንቶችን ለማሳደግ ጥሪ አቅርበዋል። የዓለም አቀፍ ማህበረሰብ ምላሽ የተደበላለቀ ነው። የተባበሩት መንግስታትና ሌሎች ዓለም አቀፍ ድርጅቶች ለጎርፍና ለሙቀት ማዕበል ተጎጂዎች የሰብአዊ እርዳታ ድጋፍ እንደሚያቀርቡ ቃል ገብተዋል። ነገር ግን ተቺዎች የአየር ንብረት ለውጥን ለመዋጋት የረጅም ጊዜ መፍትሄዎች እንደሚያስፈልጉ ያስጠነቅቃሉ። የአውሮፓ ህብረት የ2050 የካርበን ገለልተኝነት ግብ ቢኖረውም የአሁኑ ቀውስ ግን ይህንን ግብ ለመድረስ ያለውን ፈተና እያየን ነው። የአውሮፓና የዓለም አየር ንብረት ቀውስ አስቸኳይ እርምጃ እንደሚያስፈልግ ያሳያል። የአየር ንብረት ተሟጋቾች ካርቦን ልቀት ለመቀነስ የታዳሽ ኢነርጂዎችን ለማስፋፋትና የአደጋ መከላከያ ስርዓቶችን ለማጠናከር ጥሪ ያቀርበዋል። በአውሮፓና ጀርመን፣ ፈረንሳይ ያሉ ሀገሮች የጎርፍ መከላከያ ግድቦችና የሙቀት መጠን መቆጣጠሪያ ስርዓቶችን ለመገንባት አልየገቡ ነው። ነገር ግን የአየር ንብረት ለውጥ ፈተና ዓለም አቀፍ ትብብርን ይጠይቃል። በኤክስ ላይ ያሉ መልእክቶች እንደሚያሳዩት የአየር ንብረት እንቅስቃሴ ተሟጋጆች የዓለም መሪዎችን ለተጨባጭ እርምጃ ግፊት እያደረጉ ነው። የአየር ንብረት ቀውስ የሰው ልጅ ጽናትን እየፈተነ ነው። ከፈረንሳይ እስከ ጣሊያን፣ ከሲያ እስከ አፍሪካ የአየር ንብረት ለውጥ ተጽዕኖዎች የማይካዱ ናቸው። የዓለም መሪዎችና ማህበረሰቦች አሁን በአንድነት መስራት አለባቸው፤ የካርቦን ልቀት ለመቀነስ የታዳሽ ኢነርጂዎችን ለማስፋትና ለተጎጆዎች ድጋፍ ለመስጠት። የወደፊቱ ተስፋ በሰው ልጅ እጅ ላይ ነው። የ2025 የአውሮፓ የአየር ንብረት ቀውስ የሰው ልጅን ተጋላጭነትና ጽናት በግልጽ ያሳየ ነው። ከፈረንሳይና ጣሊያን ጎርፍ እስከ ግሪክ እና ስፔን የሙቀት ማዕበል የአየር ንብረት ለውጥ የማይታለፍ እውነታ ነው። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች በጎርፉ ሙቀትና በእሳት ተጎድተዋል። የአየር ንብረት ቀውስ የዓለም ቀፍ ንግድ ያቅርቦት ሰንሰለቶችና የሰው ልጅ ህልውናን አደጋ ላይ ጥለዋል። ይህን አስደንጋጭ የሆነ መረጃ ደግሞ በርካቶች እየተቀባበሉት ነው። ወደ ቱርክ እንሻገር። አልጀዚራ እና ዘሚረር ያወጡት መረጃን ደግሞ እንመልከት። በረራዎች ተቋርጠዋል፣ 50 ሺህ የሚሆኑ ሰዎችም ተፈናቅለዋል ይለናል መረጃው። በቱርክ ምዕራባዊ ግዛት ኢዝሚር በተነሳው እሳት ከፍተኛ የሆነ የነፋስ ፍጥነት በሰዓት ከ40 እስከ 50 ኪሎ ሜትር ወይ ደግሞ ከ25 እስከ 30 ማይል በመድረሱ እሳቱ በፍጥነት ተስፋፍቷል። በኢዝሚር ክልል በኩዩጃክና ዶንጋቤ አካባቢዎች የተነሳው እሳት በከባድ ንፋስ ምክንያት በአንድ ሌሊት ተባብሷል። የግብርናና የደን ሚኒስቴር ኢብራሂም ዩማክሊ እንደገለጹት አራት መንደሮችና ሁለት ሰፈሮች ሙሉ ለሙሉ ሰዎች ተፈናቅለዋል። እሳቱን ለመቆጣጠር ከአንድ ሺ በላይ የእሳት አደጋ መከላከያ ሰራተኞች፣ ሄሊኮፕተሮች፣ የእሳት ማጥፊያ አውሮፕላኖች እና ሌሎች ተሽከርካሪዎች ተሰማርተዋል። የቱርክ የባህር ጠረፍ አካባቢዎች በቅርብ ዓመታት በበጋ ወቅት በሞቃታማና ደረቅ አየር ሁኔታ ምክንያት በእሳት ተጎድተዋል። ይህም ሳይንቲስቶቹ ከ የአየር ንብረት ለውጥ ጋር ያያይዙታል። በሴፌሪ ሂሳር ወረዳ የተነሳው እሳት ከፍተኛ ጭስና ነበልባል በመፍጠሩ አካባቢውን ውጦታል። በኢዝሚር የተገኘው አድናን መንደር አውሮፕላን ማረፊያ በእሳቱ ምክንያት በረራቸውን አቁሟል። እናም ባለስልጣናት ከ41 ሰፈሮች ከ50 ሺ በላይ ነዋሪዎችን በኢዝሚርና በአካባቢው በማፈናቀል ለሁለተኛ ቀን ከእሳቱ ጋር እየተጋፈጡ ነው። የግብርናና አደን ሚኒስትር ኢብራሂም ማኪሊ እንደገለጹትም በኩዩጃክና ዶጋምቤ አካባቢ በሰዓት ከ40 እስከ 50 ኪሎ ሜትር ፍጥነት ባለ ለው ነፋስ እሳቱ በአንድ ሌሊት ተስፋፍቷል። ለዚህም ከ1 ሺህ በላይ እሳት አደጋ መከላከያ ሰራተኞች፣ ሄሊኮፕተሮች፣ የእሳት ማጥፊያ አውሮፕላኖች እና ሌሎች በርካታ ተሽከርካሪዎች እሳቱ ለመቆጣጠር እየተሰማሩ ነው። የቱርክ አደጋ መከላከያና አስተዳደር ባለስልጣን ኤኤፍኤዲ በኤክስ ላይ እንደገለጸው ከ41 ሰፈሮች ከ50 ሺህ በላይ ዜጎች ወደ ደህና ቦታዎች አፈናቅለናቸዋል ብሏል። እሳቱ በተለይ በኢዝሚር የባህር ዳርቻ ሪዞርት አካባቢ ከፍተኛ ጉዳት አድርሷል። የቱርክ ሚዲያ ዘገባዎች እንደሚያሳዩት የእሳት አደጋ መከላከያ ቡድኖች በትራክተር የውሃ ተጎታች ተሽከርካሪዎችና ሄሊኮፕተሮችን በመጠቀም በጭስ የተሸፈኑ ኮረብታዎችና የተቃጠሉ ዛፎችን ለመቆጣጠር እየሞከሩ ነው። ቀደም ሲል በከባድ ንፋስ ምክንያት ሄሊኮፕተር መሬት ላይ መቆየታቸውን ተከትሎ ሁለት የውሃ መጣ አውሮፕላኖች እና ትልቅ የመሬት ላይ አንድ ቡድን እሳቱን ለመግታት ሲታገሉ ታይቷል። እሳቱ በመጀመሪያ በሴፈሪ ሂሳርና መንደር ወረዳዎች መካከል የተነሳው እሁድ ነበረ። ከሰዓት እስከ 117 ኪሎ ሜትር ወይ ደግሞ 75 ማይል በሆነ ንፋስ አማካኝነት በፍጥነት ተስፋፍቷል። በኦርኮሜዝ መንደር ነዋ ተማሪዎች እሳቱ ወደ ቤቶቻቸው እንዳይዳረስ ለመከላከል ዛፎችን ቆርጦ የእሳት መከላከያ መስመሮችን ሲፈጥሩ በአሳዛኝ ሁኔታ ቪዲዮዎች የተዘዋወኑ ነበረ። ቱርክ በምዕራባዊ ግዛት ኢዝሚር ለሁለተኛ ቀን በተከታታይ ከከባድ የጫካ እሳት ጋር ትግል ቀጥላለች። ይህም ከ41 ሰፈሮች ከ50ሺ በላይ ነዋሪዎች እንዲፈናቀሉ ያስገደደ የእሳት ነበልባል ነው። በቱርክ የጫካ እሳት በመባባሱ ከፍተኛ ቁጥር ያላቸው ሰዎች ተፈናቅለዋል። እሳቱ በኢዝሚር አካባቢ በሚገኘው ታዋቂ የአድናን መንደር አውሮፕላን ማረፊያ ላይ በረራዎች እንዲቋረጥ እየተመረጡ ነው ያደረገው። በዚህም ቱሪስቶችም የጥቃቱ ሰለባ እየሆኑ ነው። በሰኔ 22 2017 በእኛ ማለት ነው ጁን 30 2025 ደግሞ ከሰዓት በኋላ በኢዝሚር አድና ምንደር አውሮፕላን ማረፊያዎች ስራቸውን አቋርጠዋል። ይህም በክልሉ ያለው ጭስና ነበልባል መጠን በመጨመሩ ነው። የሚዲያ ቀረጻዎች ኮረብታዎች በጭስ መሸፈናቸው ዛፎችን መቃጠላቸውና ሄሊኮፕተሮች ከሰማይ ላይ ውሃ ሲደፉ ታይቷል። በተጨማሪም ትራክተሮች፣ የውሃ ታንኮች ተጎታችና ተሽከርካሪዎችን በመጠቀም በተቃጠሉ መልክዓ ምድሮች ላይ ውሃ ሲያፈሱ ታይተዋል። በሳካሪያ ግዛት ደግሞ ለ130 ሰዎች ከሁለት ሰፈሮች እና በቤልጂክ ግዛት 69 ሰዎች ከሰባት መንደሮች ለመፈናቀል ተገደዋል። በኢዝሚር የሚገኘውም ሴፌሪሳር ወረዳ በጣም ከፍተኛ ጉዳት የደረሰበት አካባቢ ሆኗል። የአየር ንብረት ለውጥ መላው ዓለማችንን እያስጨነቀ ነው። በማይታመን ፍጥነትም ዓለምን እየነዳት ነው። ከአውሮፓ እስከ አፍሪካ፣ ከእሳተ ገሞራ እስከ የባህር ከፍታ መጨመር የአስፈሪ አደጋ ሁሉንም አህጉሮች እያስጨነቀ ነው። የሙቀቱ መጠን መጨመር፣ የአየር ሁኔታ መዛባትና የተፈጥሮ አደጋዎች መባባስ ለሰው ልጅና ለፕላኔታችን እጅግ ከፍተኛ አደጋ ሆኖ ከፊታችን ተደቅኗል። የሰው ልጆች አሁን ተባብረው ካልሰሩ የወደፊት ተስፋችን የደበዘዘ ነው የሚሆነው። የግለሰብና የጋራ ተግባር ብቻ ይህንን ቀውስ ሊቀለብስ ይችላል ማለት አይቻልም። በተለይ ደግሞ ሀያላን ያደጉ ሀገራት ይህንን ጉዳይ ሊያስቡበት ይገባል። አሁን የተነሳው የተፈጥሮ አብዮት አለምን ሊወ ለውጥ የተዘጋጀ ይመስላል። ለመሆኑ ለአየር ንብረት ቀውስ ተጠያቂው ማን ነው? የአየር ንብረት ቀውስ ተጠያቂነት ውስብስብ ነው። ነገር ግን በዋናነት አንዳንድ አካላቶች አሉ። የኢንዱስትሪና የነዳጅ ኩባንያዎች ትላልቅ ኢንዱስትሪዎች፣ ቅሪተ ነዳጅ ኩባንያዎች ከፍተኛ መጠን ያለው ግሪንሃውስ ጋዞችን ያመነጫሉ። እንደ ካርቦን ዳይኦክሳይድና ሚቴን ያሉ ጋዞች ከነዳጅ ከድንጋይ፣ ከከሰል እና ከጋዝ ማውጣትና መጠቀምን ያመነጫሉ። መንግስትና ፖሊሲዎችም ለዚህ አስተዋጽኦ ያደርጋሉ። የአካባቢ ጥበቃ ፖሊሲዎች በቂ ጥበቃ ባለማድረጋቸው ወይም ደግሞ ቅሪተ ነዳጅ ላይ የተመሰረተ ኢኮኖሚ መደገፍ ተጠያቂነት አለባቸው። አንዳንድ መንግስታት የአየር ንብረት ለውጥን ለመቋቋም በቂ እርምጃ አልወሰዱም። የግለሰቦችም ከፍተኛ ፍጆታ ከመጠን በላይ የሆነ የምርት ፍጆታና የመኪና የአውሮፕላን ያለው የትራንስፖርት አጠቃቀም የካርበን መጠንን ይጨምራል። ሌላው የደን መጨፍጨፍ፣ የግብርና መስፋፋትና የመሬት አጠቃቀም ለውጦች የካርበን መጠንን የሚቀንሱ የተፈጥሮ ስርዓቶችን የሚያበላሹ ናቸው። በተለይ በኢንዱስትሪ ዘመን ጀምሮ ያደጉ ሀገራት በከፍተኛ ደረጃ ግሪንሃውስ ጋዞችን ለቀው ስለነበር ታሪካዊ ተጠያቂነት አለባቸው። ሆኖም ተጠያቂነት በአንድ አካል ላይ ብቻ መጣል አይቻልም። ይህ የጋራ ችግር ሲሆን መፍትሄውም የግለሰቦች፣ የኩባንያዎች፣ የመንግስታት የጋራ ተግባርን የሚጠይቅ ነው። እንደ ንጹህ ኃይል መጠቀም የተሻለ አካባቢ ፖሊሲዎችና የዘላቂ የአኗኗር ዘይቤ የዚህ ቀውስ ተጽዕኖን ለመቀነስ ይረዳሉ። ሰላም ለሀገራችን፣ ሰላም ለምድራችን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩልን።